አሁን ደግሞ አሁናዊ የአዲስ አበባ የትራፊክ እንቅስቃሴ ምን ይመስላል ስንል በሁለት መንገድ የምንመለከት ነው የሚሆነው። አንደኛ የቴክኖሎጂን በሳተላይት ኢሜጆችን በመጠቀም የጉግል ማፕን እናያለን። ሁለተኛ ደግሞ የካሜራ ሌንሶቻችን ቦግ ተግ ብለው አሁን ላይ ልደታ አደባባይ አካባቢ ምን አይነት ሁኔታዎች አሉ ስንል መለስ ብለን የምንቃኝ የምናይ ነው የሚሆነው። አሁን ልደታ አደባባይ እንግዲህ በቀጥታ ይታያል። ታዲያ በርካታ ጉዳዮች ይነሳሉ። አዲስ አበባ አሁን ላይ አሽከርካሪዎችም እግረኞችም ከአንድ ቦታ ወደ ሌላ ቦታ ከስራ ከዋሉባቸው ስፍራዎች ሁሉ ወደ መኖሪያቸውና ወደ ተለያዩ አቅጣጫዎችና አካባቢዎች የሚጓዙበት ሰዓት መሆኑን ማየት መገንዘብ ይቻላል። ለምሳሌ የጎግል ማፕን እዚህ ጋር ስንመለከት የከተማዋ መሀል ካሉ አካባቢዎች ውስጥ አንዱ ቦሌ መድኃኔ ዓለም አካባቢ ይታየኛል። ቦሌ መድኃኔ ዓለም እንግዲህ አንደኛ ከቦሌ ኤርፖርት አካባቢ ከቦሌ የሚመጡ አሉ። ወደ ዑራኤል ካሳንቼስን ጨምሮ የሚሄዱ እንዳለ ይታወቃል። ልክ ደግሞ ኤድናሞል አደባባይ ጋ ሲደርስ፣ ያው ከሰሞኑ ኤድማሞል አደባባይ ከዚህ ቀደም የነበረውን የትራፊክ እንቅስቃሴ መጨናነቅ ለመቅረፍና ለማንሳት የአካባቢው እንግዲህ አደባባዩ እየተነሳ መሆኑ የሚታወቅ ነው። ወደ 22 የሚሄድ መንገድ አለ። እንግዲህ ቦሌ መድኃኒዓለም አካባቢ ስናይ ወደ 22 የሚሄደው ወደ ካሳንቼስ የሚሄደውን ስናይ ዑራኤል ሀይልን ይዞ በርካታ እንግዲህ የትራፊክ መጨናነቆች እንዳሉበት የጉግል ማፕ የሚያሳይበት ሁኔታ አለ። ልክ እንደዛ ሁሉ ስካይላይት ሆቴል አካባቢ እንግዲህ ከመስቀል አደባባይ ወይም ከቦሌ ኤርፖርት ሜይን ጌት እንደሆነ ይታወቃል። ቀጥታ ወደ መስቀል አደባባይ እና ወደ ተለያዩ አካባቢዎች የሚሄድ ዋነኛ የከተማዋ መውጫ መግቢያ መንገድ መሆኑ ይታወቃል። ስካይላይትን ይዞ ደግሞ ወደዚህ ደግሞ ወደ ቦሌ ሚካኤል ወደ ሳሪስ የሚሄዱ መኪኖች አሉ። ከላይ ከመገናኛም የሚመጡ መኪኖች አሉ። እንግዲህ በተወሰነ መንገድ ካልሆነ በስተቀር ወደ ሳሪስ የሚሄዱት በተለይ በተለይ ከቦሌ ዓለም አቀፍ አየር ማረፊያ ስካይላይት አካባቢ እስከ ቦሌ ሚካኤል አካባቢ በተወሰነ መንገድ እስከ ካርጎ ድረስ ክፍት የሆነበት መንገድ ይታያል። ከዛ በተጨማሪ ግን ቦሌ ሚካኤል አካባቢ የተወሰነ ያው ከላይም ከታችም እንዳለ ይታወቃል። ቦሌ ሚካኤል ላይ አዲሱ መንገድ የተወሰነ መዘጋጋት ያለበት ሁኔታ እንዳለ ይታያል። በርካታ እንግዲህ አዲስ አበባ አካባቢዎች አሁን ላይ የትራፊክ እንቅስቃሴ በሚካሄድባቸው ነው። ሰንጋተራ አካባቢ ለምሳሌ ስናይ፣ ሰንጋተራ በሁለቱም አቅጣጫ እንግዲህ ክፍት መሆኑን ያሳያል። መርካቶ አካባቢ በተወሰነ መንገድ መዘጋጋት እንዳለ ያሳያል። ያው ከተማችን እንግዲህ በየደቂቃዎቹ በየሰከንዶቹ አፍታ ያለው የተዘጉ መንገዶች ሊከፈቱ ይችላሉ። የተከፈቱት ደግሞ ሊዘጉ የሚችሉበት ሁኔታ አለ። ለማንኛውም ይህን እየተከታተላችሁ ያላችሁን ስልካችሁ ላይ ያላችሁ አሽከርካሪዎች፣ እንዲሁም እግረኞች አማራጮችን ተጠቅማችሁ ያሰባችሁበትና ለምትደርሱበት ወደ ቤታችሁ የሚሆን ወደ ተለያየ አካባቢ በሰላም ወጥታችሁ ትገቡ ዘንድ መልካም ምኞታችን ነው። ታዲያ አሁን ላይ ልደታ አደባባይ ምን አይነት ነገር አለ ስንል እናያለን። ከዚህ ቀደም ብለን ግን ልደታ እንግዲህ ልደታ አካባቢ በርካታ ጉዳዮች ይነሳሉ። ልደታ ወደ ሜክሲኮ ተግባረድ የሚወስደው አለ። ልክ እንደዛው ወደ ጦር ኃይሎች የሚወስደው መንገድ እንደሆነ ወይም እንዳለ ይታወቃል። ወደ ተለያዩ አካባቢዎች የሚሄድ ዋነኛ የከተማ አንዱ መንገድ ነው ብሎ መውሰድ ይቻላል። ልደታ አደባባይ አካባቢ ታዲያ አሁናዊ የትራፊክ እንቅስቃሴው ልደታና አካባቢው ምን ይመስላል ስንል መለስ ብለን ሪፖርተራችንን ጠይቅ ነው። ሪፖርተራችን ታምሩ ደምሴ በቀጥታ ልደታ አደባባይ አካባቢ ይገኛል። ታምሩ እንደምን አምሽተሃል? አንተ ያለህበት የልደታ አካባቢ የትራፊክ እንቅስቃሴ፣ ቀደም ብላችሁም ነው የደረሳችሁት፣ ምን አይነት ሁኔታዎች፣ መረጃዎች አሉ የሚለውን ብታደርሰው። አመሰግናለሁ። እንደምን አመሻችሁ ውድ ተመልካቾቻችን። እንግዲህ ዘወትር በከተማ በተለያዩ ስፍራዎች ላይ በመገኘት የትራፊክ ፍሰት መረጃዎችን ወደ እናንተ እናደርሳለን። እንግዲህ በአሁኑ ሰዓት ደግሞ እዚህ ልደታ ፍርድ ቤት አካባቢ እንገኛለን። እንግዲህ ይህ ስፍራ በተለይም ከሜክሲኮ በዚህ በልደታ አድርጎ ወደ ጦር ኃይሎች እንዲሁም ከአብነት በመነሳት በዚህ በልደታ አድርጎ ወደ ብስራተ ገብርኤል የሚወስድ ዋና መስመር ይገኛል። እንግዲህ በዚህ መስመር ላይ በርካታ የሆኑ ተሽከርካሪዎች ከመተላለፋቸውም ሻገር የባቡር መስመር አለ። በርካታ ቁጥሩ በርከት ያለ ደግሞ እግረኛ የሚንቀሳቀስበት ስፍራ ነውና አሁናዊ የዚህ ስፍራ የትራፊክ ፍሰት ምን ይመስላል ስንል እዚህ አጠገባችን በልደታ ክፍለ ከተማ የትራፊክ ፖሊስ ክትትልና ቁጥጥር ቡድን መሪ የሆኑትን ኢንስፔክተር ክቡር አዱኛን ጋብዘናል። ኢንስፔክተር፣ እጅግ በጣም አድርጌ አመሰግናለሁ። እስኪ በአሁኑ ሰዓት እዚህ አካባቢ ያለው የትራፊክ ፍሰት ምን ይመስላል? ለአሽከርካሪዎች እንዲሁም ለእግረኞችስ የሚያስተላልፉት መልእክት ምንድን ነው? እሺ፣ አመሰግናለሁ። አሁን የምንገኘው በልደታ ክፍለ ከተማ ፍርድ ቤት አደባባይ ነው የምንገኘው። የፍርድ ቤት አደባባይ ላይ አሁን አራት አቅጣጫዎች የሚያስመጣ ሲሆን ይህም ከጸበል ወደ ፍርድ ቤት፣ ከአብነት ወደ ፍርድ ቤት እና ከፈረሰኛ ፍርድ ቤት፣ ከሜክሲኮ ወደ ፍርድ ቤት የሚያስመጣ መንገድ ነው። ይህ መንገድ ላይ በአሁኑ ሰዓት የትራፊክ እንቅስቃሴው እየበዛ የሚገኘው ከሜክሲኮ ወደ ፍርድ ቤት ጦር ኃይሎች የሚሄድ ስለሆነ እነዚህ አሽከርካሪዎች ላይ አማራጭ መንገድ ቢጠቀሙ ጊዜያቸውንና ነዳጃቸውን ጊዜያቸውን ጉልበታቸውን የሚቆጥቡበት ኤሪያ ስለሆነ፣ ስለዚህ ከሜክሲኮ የሚመጡ ወደ ቤተል ዓለም ባንክ የሚሄዱ አሽከርካሪዎች ሜክሲኮ ሲደርሱ ባረቂ ታጥፈው በፈረሰኛ በጨፌ አድርገው በኮካ አድርገው በአባጅፋር አድርገው በላይ መሄድ ይችላሉ። አሁን ያየነው ፍሰት ላይ የጦር ኃይሎች የሳሪ ሰዋሽ ፍሰት እዚህ ፍርድ ቤት አደባባይ ገጥሞ ይገኛል። ስለዚህ እነዚህ የግል ተሽከርካሪዎች ላይ በዛ በመጋቢ መንገድ ወይም በአማራጭ ባልናቸው መንገድ ላይ ቢሄዱ የሚደርሱበት ነገር ይመቻቻል። ከዛ ውጭ ግን ይሄ ማስ ትራንስፖርት የሚያስተናግዱ አሽከርካሪዎቻችን ወጪና ወራጅ ስላለ በዋና መንገድ ቢጠቀሙ ይመረጣል። ስለዚህ በዋና ዋና መንገድ ላይ እኛም የትራፊክ ቁጥጥር አባሎችና አመራሮች ፍሰቱን ለማቃለል መሀል ላይ ሆነው መብራቱን እያስጣሱ እያስተካከሉ ነው ያሉት። ስለዚህ በዚህ ላይ መልዕክት የማስተላልፈው፣ አንደኛ እግረኞች ሲሻገሩ ትራፊክ አደጋ እንዳይጋለጡ ራሳቸውን ከትራፊክ አደጋ ታድገው በደንብ አይተው ግራና ቀኝ አይተው መሻገር ያስፈልጋል። እንዲሁም ደግሞ ለአሽከርካሪዎች የማስተላልፈው መልእክት ሙሉ ኃላፊነት ያለባቸው አሽከርካሪዎች ስለሆኑ አደባባይ ላይ ዜብራ ላይ እንዲሁም መስቀለኛ መንገድ ላይ ሲደርሱ ግራና ቀኝ አይተው ለተሽከርካሪ ለእግረኛ ቅድሚያ ሰጥተው ቢሻገሩ ይህ እየደረሰ ያለውን የትራፊክ አደጋ መታደግ ያስፈልጋልና፣ ስለዚህ ሁላችንም በዚህ የትራፊክ አደጋ ለመቀነስ የአሽከርካሪም የእግረኛውም ሌላውም ባለድርሻ አካላት በጋራ ሁነን መከላከል ያስፈልጋል የሚል መልእክት አለኝ። አመሰግናለሁ። በጣም ጥሩ እንግዲህ እናመሰግናለን፣ ኢንስፔክተር ክቡር ስለሰጡን መረጃ። እንግዲህ ኢንስፔክተር ክቡር የሰጡንን መረጃ በመጠቀም በአግባቡ በሰላም በአሰብንበት ስፍራ እንድንደርስ መረጃዎችን እንጠቀም እንላለን። አመሰግናለሁ። ሪፖርተራችን ታምሩ ከልደታ አደባባይ ስላደረስከን፣ ዋና ኢንስፔክተር አዱኛንም አንተንም እጅግ አድርገን እናመሰግናለን። መልካም